ናን የምትባዩ ማለት ነው። ልመልሽ ብልኝ ትችላለች የምትስቂበትም፣ ቆይ ምንም መልስ እንዳሰጧት ናኔ፣ ለምን እንደ ሳቀች ብቻ መልስ ስጠይቀሰ ነው ችግሯ፣ ለምን እንደ የሳቀችበት ምክንያት ማለት ነው። እሬሳ ወቃሾች ሬሳ ላይ ድራማ ምንሰራ? እኛ ምን አይነት አስተሳሰብ እንዳለን ራሳችን አውቀዋል። እውነት ምን አይነት አስተሳሰብ እንዳላቸው አላውቅም። አሁን ምን ይሉታል? ነገልፈጥ እንደናንተ አይነቱ ነው እኛን እያሰደበን ያለው ጌታችንም እያስደፋን ያለው ስትነገሩ እነኛ ፋራ

በማርያም ልለምናችሁ ኢሞጂ አትላኩ። በማርያም በቃ መረጃ መስማት ከፈለጋችሁ ኢሞጂ አትላኩ። በቃ የለቅሶን ያሳዝናል እንኳን ብላችሁ ጽሑፍ ጽሑፉ ጥሩ ነው። የኢሞጂ የሞጂ ከተጠቀማችሁ እንትን ይልብናል እየተነገራችሁ ለመረጃ ስለሆነ ኢሞጂ አትጠቀሙ። በቃ ተነገራችሁ በየሰዓት እና አሁንም ደግሜ የምነግራችሁ ደጋግም የምነግራችሁ ነገሩ እስከሚጠራ ድረስ አትነግዱባለች ተ አትወስቱ። መነጋገር መወያየት ካለባችሁ ቤታችሁን ከፍታችሁ ተወያዩ፣ ረጋ ብላችሁ መሆን ያለበት ነገር ምንድነው፣ መፍትሄ ምን እናደርግ። ሁላችንም አላፊነት አለብን። እንደዚህ ጋር እች ልጅ ነገ እኛነን ሪሳ የምንልካው እንዴት ነው ልናደርግ ምንችለው ባችሁ ምንድነው ከኛ የምንጠበቀው ሂዱ በስነ ስርዓት፣ ጽሕፈት ቤቱን አናግረው። እውነቴን ሂዱ፣ መረጃ ይሰጧቸዋል። እኔ ከሊት ከሊት እባላለሁ ስለዚሽ ልጅ እውነተኛ ታሪክ ማውቅ ፈልጋለሁ። ማናት? እንዴት ናት? የሞተች በሉ፣ ያስተናግዷቸዋል። በቃ እውነቴን ነው ብላችሁ ተረዳችሁኝ አይደል? እስከዚህ ድረስ ነው መሄድ የምትችሉት። ማንላ ናኔና አስገባት አስገቢያት ምትሉ መግባት ከፈለገች ገዝ አንድ ነገር ብቻ ተናግሬ ልውረድ። ይ ማለት ምስለው በዚች ልጅ ትን ሞት አሟሟል ጓደኛ እንምረጥ፣ የምንሙሉ ሰዎች የምንሙልባቸው ሰዎች እንምረጥ። ይህንን ስል ጓደኞቹ አይ ደግሞ አሁን ተጠርጥረው የገቡ ልጆች ያደረጉ አይኳልም። መጠርጠር ማለት እኔም አንቺም ማንም ሰው ሊጠረጠር ይችላል። ይጣራል። ማን እንደት። ሲጀመር ተጠርጣሪ የሚሆነው ብዙ ጊዜ የቅርብ ሰው ነው፣ አካባቢ ላይ ያለ ሰው ነው። ያ ማለት ተጠርጣሪ ማለት ሆነ ማለት አይደለም። ግን ቢሆን እንኳን ቢሆን እንኳን እባካችሁ፣ በእውነት እባካችሁ፣ በቃ ጓደኛ ምረጡ። አሁን ይህች ልጅ ሞተች፣ ቅሙቷ አሟሟቷ በጣም ያሳዝናል። የሞትም እኮ ጥሩ አለው እና ያሳዝናል እኔ ይሄ ሰው ስጋ አይመስለኝም ኔ አይምሯቸው ተሰውሮ ነው ማንኛውም ማን ነው ብልሽ አይምሯቸው ተሰውሮ ነው ይህንን ያደረጉት እንጂ መቼስ ወደ አይምሯቸው ሲመለሱ እኔህን አድርግ ያለው ወይ ብለው ስ እንደሚጸጸቱ ወይ ደግሞ አይምሯቸው ትክክል ያልሆነ ሰው ነው ይህንን ያደረገው ስለዚህ ቤሩት ላይ ያላቸው ሰዎች ወካችሁ ጓደኛ ምረጡ ጓደኛ አታብዙ ገንዘብ ደግሞ ለሰው አታበድሩ በተቻላችሁ አቅም ይሄንን ስል በዚህ ኬዝ ነው ልጅቷ እንዲሆነችው እያልኩ አይደለም፣ ግን በቃ በሌላ ኬዝ የማውቀው እንደዚህ እንደ ውስጥ የተጋቡ ሰዎች ስላሉ ነው። በገዛ ገንዘባቸው ማለት ነው። ገንዘብ አታበድሩ ለሰው ገንዘብ ስታበድሩ እርግጠኛ ሆናችሁ አበድሩ። ያ ማለት ተጨካከኑ እርስ በርስ እያልኩኝ አይደለም፣ ግን ቢያንስ እወቁ ለማን ነው የምትሰጡት፣ እና እራሳችሁን ጠብቁ። የመጣ ነውና እዚህ ሰርተን ገንዘብ ሲብል ለማድረግ ነው ተላመድንና ሀገሩ የራሳችን የግዛታችን አደረግ ነው መሰለኝ፣ እንደዛ እየሆነ ነው መሰለኝ። እና የፈለግነውን ነገር መናገር ዜጋ መሳደብ የፈለግነውን ነገር። እርግጥ ራስን ማስከበር ትልቅ ነገር ነው። ራስን ማስከበር በንግግር ብቻ አለን? ራስን ልታስከብሩት፣ በአነጋገራችሁ፣ በአረማመዳችሁ፣ በውሏችሁ መሆን አለበት። እናንተማ የማይመጥነው ቦታ ካልዋላችሁ ራሳችሁን አታስመቁምና ምረጡ፣ ሰው ምረጡ፣ የምትውልበትን ሰው ምረጡ። እልህኛ ሰው፣ ተደባዳቢ ሰው አትሁኑ። በቃ በጣም ይህኔ ለሲብ በሲምፕል የሆነ ነገር ነው ወይ ይህ ሁሉ ነገር የሆነውና? ና አስቡት፣ ሰው ኮ ሞታ ማናችንም ሞቱ አይቀርብለንም፣ ግን እንዲህ አይነት አሟሟት ደግሞ ከባድ ነው፣ በጣም ከባድ ነው። እኔ ማንም ትሆን ምንም ተሆን የሀገሬ ዜጋም ተሆን የውጭም ዜጋ ተሆን ከሞቷ አሟሟቷ በጣም ነው የልቤን ነካው። እና እባካችሁ ሰው ምረጡ ሰው ምረጡ። ውሏችሁን ምረጡ። አካሄዳችሁን አስተካክሉ። ዜጋ አትሳደቡ። በቃ ይሄ መብታችሁን ብታስከብሩ በመሳደብ አይሆንም። ምንም ቢሆን ከሌላ ዜጋር ጋር ያለን ግንኙነትን በቅጡ እናድርገው እባካችሁ፣ በቅጡ በቃ በቅጡ። እኛ ቤተሰብ አለን። የመጣንበትን አላማ አንርሳ። አላማ አለን። የመጣንበት አላማ አለን። ያንን ዓላማ አንርሳ። በቆየን ቁጥር ዓላማችንን እየዘነጋን እየረሳን ያለን እና ዓላማን አለን ዞረን ዞረን ነገ ሀገራችን ምንገባው ወይ ታምነን ወይ እንደዚህ በጉዝናችን ሆነን ወይ እንደዚህ ሬሳችን ሀገር መግባቷ አይቀርም። ዞሩ መግቢያችን ሀገር ናት። ይቺ ሀገር የእንጀራ ሀገራችን ናት። ውድርክም ጠላል ወድርሽን ጠላሽን እና ምናልባት ልጆች ያላቸው ትዳር ያላቸው ካበሩ በስተቀር ማለት ነው። እነሱም ቢሆኑ ሀገራቸው ይናፍቃሉ እና ዞሮ መግቢያችን ሀገራችን አለችን። ራሳቸውን ጠብቁ። እንደተሳዳጅ ነው የሚባል እንደ ስደተኛ ነው ራሳችንን ማየት ያለብን። በቃ እኛ ር ቤት ዞሮ ዞሮ የሰው ሀገር ሰው ነን። ስለዚህ ሰርተን በመልካም ነገር ገንዘባችንን አውለን መሄድ አለበለዚያ ደግሞ ተከባብረን መኖር እና እባካችሁ እባካችሁ ይህን ነገር እባካችሁ አስተካክሉ፣ ሁላችሁን አስተካክሉ። ይህን አመሰግናለሁ። ቴንኪው ሜሪ ሰላም ነው። ሰላም ችግር የለውም። ገገሞች ነን እኛ ቤት ላይ የምንኖረው። አንደኛ ነገር በዚህ ሀገር የቲክቶከሮችም በዚህ ሀገር ቴሌቪዥንም ተነግሯል። ልጅቷን የገደለ ሰውዬ በመኪና ሲጥላት በካሜራ ተይዞ እሱን የጠቆማ በሽጌ እንደገደለች አንደ ምዋሽ አስፈለገ። የዚህ ሀገር ዜና ተናግሯል። የዚህ ሀገር ቲክቶከሮች ተናግረዋል። እናቴ ሄዳ በካሜራ ታይቶ የመጀመሪያው ሮን አውርተሻል፣ ገማ የመጀመሪያው ሮትን ሰምተሻል ያልኩት። እነሱ ብቻ ለገና ብዙ ቦታ ነው የሄዱት። ዛሬ እህቷን ይዛችሁ ተብለው ሄደዋል። ሲሄዱ የሰጡት ቃላት ይህ ቃል ሰጥተዋል ብዬ መናገር አልፈልግም።

ሲዘጋ ማድረሳን ክፉ ማሰቡ ገና ብዙ ነገር ይወጣል። እስቲ ሲዝናኑበት የነበረው ቦታ ራሱ ተጠቁሟል፣ ተጠይቋል። መንገዶች ያሉት ይኔማል። የሚገርማችሁ ነገር ከተያዙት መካከል አንደኛዋ ከኔ ጋር ሰላም ወይ ጓደኛ የጣፋሽ ብላ አብራ ስትፈልግ የነበረች ልጅ ና ታምናላችሁ? ፕሮዛስ እኔ ምን አልኳት ትላንት በፖሊስ ጣቢያ

ስክሪኑኗ እኮ መኪና የገጫት ነው። ያው እህቶች በጣም እጃቸው ይባረግ ወንድሞች። እሳም እኮ በክብር ነው የተቀበረች። ድሞ እህታችን እግዚአብሔር ነፍሷን ይማራት። በጣም ልብ የሚሰብር ነው። ነገርን ያሳዝናኛለች በጣም

ሰላም ሁ ያለቀሰች ማለት ነው። ሰላም እንደው በቃ እንጂ የዚህ ጉዳይ አትግቢ ብዬ ዝም ያልኩሽ እንጂ ማለት ነው። በጣም የቆየች ቤሩት ላይ ጓደኛዋ ናት እና እጅግ በጣም የሚያሳዝንሽ ማለት ነው። ከቆየችበት ስራ አብረው ሁለት ሆነው ሲሰሩ ልጅቷ አዲስ ናት። የወላይታ ሀገር ልጅ ናት እና

የእህቷን የምትሰራበትን የእሷን አንድ አበሻ ብጥብጥ አረገቻቸው። በቃ ሰላም በቃ ብጥብጥ ሰዎች አሁን ሊያሳስሯት ነው። አንቺ ማለሽ ብር ጠፍቷል ብለው እኛ ሊያሳስሯት ነው። ስንት ዓመት ጓደኛዋ ማለት ነው። ሰላም ስንት ዓመት ጓደኛዋ አሳልፋለ። አረ እንደገ ያላደረገችውን አድርጋለች ብለው ይኸው አሁን እስር ቤት ወይ ገቢ ያለሽ ወይ ልጅቷ ያለችበት ጠቁሚ ብለው አናቷ ላይ ቆመው፣ ግራ ገብቶኛል፣ ምን ላድርግ አለች።

ሳሚን አስገቢልኝ ሳይ፣ ሰላም እንዴት ዋላችሁ? ሰላምዬ እንዴት ዋልሽ? እግዚአብሔር ይመስገን። በቃ የሆነ ሆኗል። ከአሁን በኋላ ግን ወደ መፍትሄው ብንሄድ እንዳልሽው ይሻላል። ጊዜ ከማቃጠል አምስት አስርም ብለን እዚህ ላይ ከምናናፍሰው እና ጊዜ ከምናቃጥል እህታችን ሜዳ ላይ የተጣለችው ይበቃታል። በራድ ውስጥ ከምትቆይ ወደ አገሯ ገብታ እንኳ ነፍሷ ብታርፍ ይሻላል። እህት አለቻት፣ አንድ ጓደኛ አለቻት የቀረችው እሷን አድርገን አስተካክለን ነገሮችን አሳወቃቸዋል። አሁን ለጊዜው አስቡበት ነው እያሉ ያለውት እጅ ልጅ አስክሬን እዛ ሆነ እንደዛ አይነት እንደዛ እንትን ውስጥ ሆና ቤተሰብ አይቶ ልጅ አላት ኢትዮጵያ ልጁ አይቶ ሁሉም ነገር ተፈጥሮ ድጋሜ ደግሞ እዚህ መቆየት ስለሌለባት ነገር ከነጎዳ ቅዳሜና ውዝግ ስለሆነ ሰኞ ሰኞ እንሻአላ ማታ ላይ ያለውን ነገር ደግሞ እነሱ ጋር ያለው ኢንፎርሜሽን ስብሰባ ደርያ ያለው ነገር እናሳውቀና የልጁት አስሬን የሚገባበት ገዘስ አሱ ሰዎች ወንጀል ፈጽመዋል ተብለው የእነሱ ከተረጋገጠልን በኋላ ምንድን ነው የምናደርገው መጨረሻው ማየት እንፈልጋለን። ለማወቅ ሰልፍ መውጣት አለብን። እሷ ከተላከች በኋላ እነሱ ፍርድ እንደት አልመጣም። ሰላም ለራሳችን ራሳችን መውጣት አለብን። ቆይ ፍርዱን ንስማ፣ ፍርዱን አይተን ነው እንጂ። ቺ ያዘች ምን ብለን ነው ሰላማዊ ሰልፍ የምንወጣው? ጥጋባችን እዚህ ጋር ደርሶ ደግሞ ጭራሽ ሰልፍ። መጀመሪያ እኛው ፍርዱ ምንድን ነው የተግየፈን፣ እየገደሉት እነማን ናቸው እውነተኛ? እነዚህ የተጠረጠሩ ልጆች ሰርተዋል፣ ገለዋታል? የተያዘው ሰውዬ እየገለዋታል፣ አጋዥ ነው ሲጥል የተያዘው ሰውዬ ምንድን ነው? ገባችሁ? ይህን ይህን ነገር ማወቅ

እራሳችን እግዚአብሔር የቀነሰልን እኛ እንጨምረዋለን እንጂ የምንጨምረው አንቀንሰውም። ተመስገን አንልን። እውነት ግፋችን እንኳን ለእኛ ለሰው ሀገር እንኳን ተረፍን። ሀገራችን ላይ ያለው መከራ ሳያንሰን እዚህ ላይ እንደገና ሳንተዛዘን፣ እንደውም እዚህ ያለ ነው ተዛዝነን አምስትም አስርም ብለን ወደ ሀገራችን መርዳት ነው ያለብን እንጂ እዚሁ እዚሁ ሰርተን፣ ሁላችንም እኮ የማዳም ሽንትቤ ጎርጓሪ ነን። ማናት መክተብ ተቀምጣ ምሰራ አበሻናት፣ አበሻናት፣ የሞተችዋ ሰልባጅ አንጠልጥለን ስልሄድ፣ ሰልባጅ አንጠልጥለን ስልሄድ፣ እሱ ነው ልዩነቱ ሁሉ የማዳም ሽንት ቤት ሳይጎረጉር ዶላር የሚቀበል የለም። ያንን ረስተ ነው በራሴ ላይ ራሴን ቢላ ሰካለው። ይሄ ነው በቃ እኛ ጋር እየተፈጠረ ያለው። በራሴ ላይ የራሴ ቢላ እየሰቀው ማለት ነው። እነሱ ቢያንገላቱን፣ እነሱ ቢጥሉን፣ እነሱ ቢገሉን መቼ ይደንቃል? አይደንቅም። እሱ ነው የምለው። እኔ አሁን ብዙ ልጆች ችግር እየደረሰባቸው ይመጣል። አሁን ዛሬ እንደዚህ አይምሮዋ ታሞ ከኤርፖርት የጠፋች ልጅ ከትላንት ጀምሮ እያፈላለግን ነው፣ የለችም። እኛ ጋር አልመጣችም። መንገድ ላይ የለችም። ሴትዮዋ ስልክ አታነሳ። ለምን ልጆቹ ለብዙ ሰው ስልክ ሰጥቷል የሴትዮዋ ነው፣ አታነሳ። እያፈላለገ ነው። ለማቃቸው ሰዎቹ በየአካባቢ እየላኩ ነው። እኛ ጋር መጠላ የለችም። እስኪ ነገ ደግሞ ከመጣችን እናያታለን። ነገብ ከአሁን በኋላ እነሱ እንደውም ይጥሉናል እንጂ አነሱንም፣ ሰላም ይቅርታል ል ይጥሉናል እንጂ ያነሱንም፣ እግዚአብሔር ይርዳን እንጂ ልቦና ይስጠን እንጂ እርስ በርሳችን እንተዛዘን እንጂ ከአሁን በኋላ እነሱ እንደውም ችለውናል ማለት ይቻላል። ይሄን ያለ እርስ በርስ እርስ በርስ እየተጨቃከን እንደውም እነሱ ችለውናል። በሀገራቸው ማርቲ እንደ አንድ ሰው ነው የምንሶት ሰው እናት አንድ ሰው ነው የሞጡ አንድ ሰው ነው። አንድ ሳኖስ እ ደግሞ እምለው ነገር ሁላችንም አንድኑን እንጂ የማንም ብሄር ማንም ትንሽ የለም፣ ማንም ትልቅ የለም። እዚህ ስንመጣ የከሌ ብሄር ፓስፖርት ተብሎ አይደለም ኢትዮጵያዊ ተብሎ ነው የገባ ነው።